ምናምን ጥያቄዎች ነበሩን። መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና እና ትንሽም አይባልም ግን ብዙ ተጋጨብን። እርስዎ ምን ይላሉ? እስኪ የዚህኛው ጉዳይ ላይ የእናንተ አገላለጽ ትክክል ነው። ምናልባት ሁላችንም መጽሐፋችንን ስለማንመረምረው በተሰጠን በኩል እያስተማርን፣ መመናችንም ደግሞ የተሰጠውን ነገር እየተቀበለ ነውና። ምናልባት ዛሬ እናንተ እየሰራችሁ ያላችሁት የሁሉም ሰው ዓይን መግለጫ ነገር ነው። በዚህ በኩል ላይ ልናመሰግናችሁ ይገባል። ለምን ሁላችንም መጻፋችን መመርመር አለብን። እንከን ለማውጣት ከመሮጥ አሁን አብዛኞቹ ጥያቄ ሲጠይቁ እያየው ነው። እንከን ለማውጣት ነው እንጂ የሚሮጡት ለመማር አይደለም። እዚህ ጋር ደግሞ ያለ ሰው ደግሞ ቢማር ማንኛውን ነገር ቢማር ጠቃሚ ነገርን ይወስዳል፣ የማይጠቅመውን ደግሞ ይጥላል። ለዚህ አብዛኛውን እያረጋችሁ ያላችሁት ነገር ትክክለኛ የመጽሐፍን የመግለጥን ስራን እየሰራችሁ ያላችሁት ማናቸውም ማንም ሰው የሚጠቀምበት ነገር ነው። የሚጠቀምበት ይጠቀማል። ምናልባት ህይወት የሚሆን ነገር ነው። አሁን መጽሐፍ ቅዱስን ረጅም ዓመት ሳገለግለ እኔ በእንደዚህ አይነት መንገድ ላይ አይቼው አላቅም ለምን ረጅም ዓመት ነው ያገለገልኩት። በእንደዚህ አይነት ሁኔታ ውስጥ ግን አላለፍኩም። ዛሬ ላይ ግን እናንተ በምታሳዩት ነገር ግን ማንነቴ እየተቀየረ ነው። ምናልባት ነገ ተነጎዳብ ደግሞ አስተምህሮቴ ይቀየራል። ለዚህ እያደረጋችሁ ያላችሁት ነገር መሰረታዊ ነገር እና ስር ስርን የያዘ ነገር ነው። ለዚህ እኔ ላመሰግናችሁ ይገባኛል። በራሴ ለምን የእግዚአብሔር ቃል እግዚአብሔር የሚሳሳት አይደለም። እግዚአብሔር ትክክለኛ፣ መጽሐፍ ቅዱሱ ደግሞ ትክክል ነው ብለን ነያዝ ነው። ስለዚህ ሰው የጻፈው ነው ከሰው ደግሞ ስህተት ይገኛል የሚባልበት አይደለም። ባይብል በራሱ የቻለ ራሱን እግዚአብሔርን የሚገልጥ አምላክን የሚገልጥልን ነው። ስለዚህ በዚህ ጉዳይ ላይ እንደዚህ አጽንኦት ሰተን ልንሰማው፣ ልንማረው ይገባል። ምናልባት በራሳችን ልንማር ካልቻለን አዎ፣ ሌሎቹ መጥተው ሲያስተምሩን አሚን ብለን ልንማር ልንቀበል ግዴታችን ነው። ለዚህ እኛ በዚህ መንገድ አላየ ነው፣ በዚህ በኩል እየገለጣችሁ እያሳያችሁን ስለሆነ በእኔ በኩል ተባረኩ እላለሁ። ምስጋና ብቻ ላቀርብ ነው የገባሁት። እሺ፣ ፕሮፌት ጸጋ ቴንኪ ዩ ለሀሳብ ላቀረብክልን ሀሳብ። ኢምራን የምትለው ነገር አለ እዚህ ላይ ያሳለ ትቀጥላለ እንችላለን። መጀመሪያ ሳለ ፕሮፌት ማለት እኮ ቀላል ነገር አይደለም ወገናችን። ፕሮፌት ነብይ፣ ነብይ ኖት እና ነብይ አንድ ሰው ነብይ ከሆነ ደግሞ ነባ ትንቢት ተናጋሪ ወይም ደግሞ ከአምላክ እየሰማ የሚናገር ስም ነው የያዙት ነብይ ነኝ ብለው ስለሆነ ማለት ነው። እና እንሻላ ያው ሳላህ መጽሐፍ ቅዱስ አንድ መንገድ ላይ አግኝተው ነው ሰው ሰቶት አንብብ ብሎ ያነበበውና ጥያቄ ያለው ሳላህ እሱ ነብይ ነትና ነብይ ስለሆኑ እንሻላ የሳላህን ጥያቄ አንድ ጥያቄ ያለው ያው ነብይ ስለሆነ መታበ ያለው ነብይ ራሱ ስራው ህዝቦች የማገልገል ስለሆነ